ዩናይትድ ስቴትስና ቻይና በዓለም አቀፍ ደረጃ የኢኮኖሚ ሁኔታን ስጋት ውስጥ የከተተውን የንግድ ጦርነት ፋታ ለመስጠት ቢያንስ ለዘጠና ቀናት የዋጋ ታሪፍ ለመቀነስ ተስማምተዋል። ሁለቱ የዓለም ሀያላን ሀገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ ለሁለት ቀናት በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ የንግድ ድርድር ታዲያ ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገ ውይይት ነው። ነገር ግን ይህ ጊዜያዊ እርምጃ ሲሆን ለአለመግባባቱ መንስኤ የሆኑትን ዋና ዋና ግጭቶችን ለመፍታት ብዙም ርቀት አለመሄዳቸው ሌላ ተጨማሪ ስጋት ሆኖ ቀጥሏል። ከቻይና ጋር ያለውን የንግድ ጉድለት ለመቀነስ እንዲሁም የፕሬዚደንት ዶናልድ ትራምፕ የፌንታኒል ዕፅ ቀውስን ለመዋጋት ያለመው ውጥናቸውን ለማሳካት ታዲያ ከቤጂንግ ተጨማሪ እርምጃ እንደሚጠበቅ ተነግሯል። በአዲሱ ስምምነት መሰረት አሜሪካ ከቻይና በሚገቡ ምርቶች ላይ ጥላ የነበረውን የ145 በመቶ ታሪፍ ወደ 30 በመቶ ዝቅ ስታደርግ፣ ቤጂንግ በበኩሏ ከአሜሪካ በሚገቡ ምርቶች ላይ ጥላ የነበረውን የ125 በመቶ ታሪፍ ወደ 10 በመቶ ዝቅ ማድረጓን የተገለጸው የአሜሪካ ግምጃ ቤት ዋና ጸሐፊ ጄሚሰን ግሪር ውይይቱን ገንቢና ውጤታማ ሲሉ የገለጹ ሲሆን ዋሽንግተን ከቤጂንግ ጋር ያላትን የንግድ ግንኙነት እንደገና ለማደስ የአመታት ጊዜ ሊወስድ እንደሚችል አልሸሸጉም። ልገልጽላችሁ የምፈልገው ነገር ቢኖር አሜሪካና ቻይና በዚህ በጄኔቫ ባደረግነው ውይይት ታሪፍ ለመቀነስ ተስማምተናል። ይህ ቅናሽ አሜሪካ ከቻይና ጋር ያላትን የንግድ ጉድለት ለመቀነስ ያግዛል። በአጠቃላይ ግን በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ይበልጥ ለማሻሻል በጋራ መስራት ያስፈልጋል። በጄኔቭ ሲደረገ የቆየው የሁለት ቀናት ድርድር መጠናቀቁን ተከትሎ ሁለቱ አገራት ባደረጉት የታሪፍ ቅነሳ ስምምነት አሜሪካ ያለባት 1.2 ትሪሊዮን የንግድ ጉድለት ይቀንሳል ተብሎ ይጠበቃል። በሌላ በኩል አሜሪካ ሕገ ወጥ የሆነውን የፌንታኒል ኦፔድ ዕፅ ለመቆጣጠር በሚል ያካተተቻቸው እርምጃዎች እንዳሉ መቀጠላቸው ተገልጿል። የአሜሪካ ባለሥልጣናት የቻይና መንግሥት ችግሩን ለመፍታት ባሳየው ፈቃደኝነት መደነቃቸውን ተናግረዋል። አሜሪካና ቻይና የገቡበት የንግድ ጦርነት በፋይናንስ ገበያውና በዓለም ላይ ግሽበትን ያስከትላል የሚል ፍርሃት ቀስቅሶ ነበር። ትራምፕ እንደ አውሮፓውያኑ አቆጣጠር በ2024 ምርጫ የፍትሐዊ የንግድ ስርጭትን ለመፍታት እና የአሜሪካን የማምረት አቅምን ለማሳደግ በሚል ዘመቻ ማካሄዳቸው ይታወሳል። እንደ ሚቺጋንና ፔንስልቬንያ ባሉ ግዛቶች ታዲያ ለብዙ አስርት ዓመታት የማምረቻ ሥራዎችን ባጡ ሠራተኞች ከፍተኛ ድምፅ አግኝተው ምርጫውን ማሸነፋቸው ይታወሳል። ነገር ግን የትራምፕ የታሪፍ ፖሊሲ በተለያዩ ማኅበረሰቦች ላይ ጉዳት አስከትሏል። ትናንሽ ንግዶችና የጭነት አሽከርካሪዎች ከቻይና ከፍተኛ የታሪፍ ጫና ደርሶባቸዋል። የአሜሪካም ሸማቾች ደግሞ የዋጋ መጨመር አሳስቧቸዋል።